ሰላም ጤና ይስጥልን። እንደምን አላችሁ? የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን ታዲያ ይህንን የኛን ሽግር ስፖርት ዊዝ አፕ በበግደይ የሚለውን የዩትዩብ ቻናላችንን ሰብስክራይብ አድርጉና በቤተሰብነት ተቀላቀሉን። የደውል ምልክቱን ተጭናችሁ አዳዲስ ስፖርታዊ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን ዛሬ በኦልትራፎርድ ታላቅ ምሽት ነው ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ዩሮፓ ሊግን ለማሸነፍ ለሰነቀው ህልም ለፈጠረው ጉጉት ወደ ፍጻሜ ማለፍ ይኖርበታል አስቀድሞ በርግጥ ማንቸስተር ዩናይትድ ባለፈው ሳምንት በአትሌቲክ ቢልባው ሜዳ ከአትሌቲክ ቢልባው ጋር ባደረገው ጨዋታ ያስመዘገበው የሶስት ለዜሮ ድል አስተማማኝ ነው ጥሩ የሚባል ነው። ስለዚህ ስጋት አልባነት ይታያል በማንቸስተር ዩናይትድ ደጋፊዎች ዘንድ። አሰልጣኝ ሩበን አሞሪም ግን የለም የመጀመሪያውን ጨዋታ ሶስት ለዜሮ በሆነ ውጤት ብናሸንፍም እግር ኳስ ነውና ነገሮች ከማለቃቸው ማለፋችንንም ከማረጋገጣችን በፊት ምንም አይነት የመዘናጋት ስሜት ውስጥ ልንገባ አይገባም እያሉ ደጋግመው ተጫዋቾቻቸውን፣ ደጋግመው ደጋፊዎቻቸውን ያስጠነቀቃሉ። በእርግጥ ማንቸስተር ዩናይትድ 3 ለዜሮ በሆነ ውጤት አሸንፏል። ይሄንን ውጤት እውነት ዛሬ ምሽት በኦልትራፎርድ ታላቅ ምሽት ይሆናል ተብሎ በሚጠበቅበት ሜዳ ማንቸስተር ዩናይትድን ከ3 ለዜሮ እናም ከዛ በላይ በሆነ ውጤት አሸንፎ አትሌቲክ ቢልባው ማን ዩናይትድን ኩም ያደርጋል ወይ? በእርግጥ ማንቸስተር ዩናይትድስ እውነት ኩም ይልለታል ወይ? እንደነዚህ ያሉ የመጀመሪያ ጨዋታ ውጤቶች ያውም ከሜዳ ውጭ ያውም ሶስት ለዜሮ፣ እሱ ሶስት ሲያገባ ተጋጣሚው ምንም ባላገባበት እውነት ውስጥ ሆኖ ይሄ ውጤት ከዚህ በፊት ተቀልብሶ አያውቅም። ዛሬም ይሄ ይሆናል የሚል ግምት ያላቸው የእግር ኳስ ባለሙያዎች ወይ የሉም ማለት ይቻላል እንጂ ካሉም ጥቂት ናቸው። እነዛም ቢሆኑ አትሌቲክ ቢልባ ይህንን የማድረግ አቅም አለው፣ ማንቸስተር ዩናይትድ ይህንን ውጤት ሊያጣ ይችላል አደለም? የሚሉት በእግር ኳስ የሚሆነው አይታወቅም ምን ነው የሚናገሩት። እና በጣም ብዙ ሰዎች ማንቸስተር ዩናይትድ ወደ ዩሮፓ ሊግ የዋንጫ ጨዋታ ማለፉን ኦልሞስት እንዳረጋገጠ አድርገው ይወስዱታል። ግን አሰልጣኙ በማንቸስተር ዩናይትድ የሚከናወነውን ነገር በሙሉ የመወሰን ኃላፊነትና ስልጣን ያላቸው ሩበን አሞሪም ግን ለተጫዋቾቻቸው ማስጠንቀቂያን ሁልጊዜ ይናገራሉ። ይህንን የቃል ማስጠንቀቂያ መስጠት ብቻ ሳይሆን ለጨዋታው እናም በጨዋታው ለሚመዘገብ ነገር ክብር እንደሰጡ ለማወቅ የሚፈልግ ሰው ማንቸስተር ዩናይትድ ከበቀደሙ የሊግ ጨዋታው ጋር በተያያዘ ምን ያህል ተጫዋቾቹን አሳረፈ፣ ምን ያህል ሶስት ለዜሮ ላሸነፈው የመልስ ጨዋታ ሶስት ለዜሮ አሸንፏል። ሶስት ለዜሮ ያሸነፈውን ጨዋታ የመልሱን ጨዋታ ነው ዛሬ የሚያደርገው። ያንን ውጤት እንዳስተማማኝ ቆጥሮ እስኪ በሊጉ ደግሞ 15ቴ ተሸንፍ ያለው 16ኛ ሽንፈት እንዳይመጣ በሊጉ የማሻሽለው ነገር ካለ እሱን ልሞክር የሚል የመዘናጋት ነገር ውስጥ እንኳን አልገቡም። ዋና ዋና ለሚሏቸው ተጫዋቾች ወሳኝ ለሚሏቸው ተጫዋቾች በሙሉ እረፍት ሰጥተው የዛሬው ጨዋታ ከድካም ውጪ ማንቸስተር ዩናይትድ ሌላ ጥሩ ውጤት የሚያስመዘግብበት ሌላ ጥሩ እንቅስ እንቅስቃሴ የሚያሳይበት ማንቸስተር ዩናይትድ በፕሪምየር ሊጉ ያነበረበትን ድክመት በዩሮፓ ሊግ እንዳይደግም ለማድረግ ሩበን አማሪም የወሰኑት ውሳኔም በተግባር ለጨዋታው የሰጡትን ክብረት ለጨዋታው የሰጡትን ቦታ እናም ደግሞ ለመዘናጋት ምንም እድል እንደሌለ ማንቸስተር ዩናይትድ ቤት ውስጥ በተግባር ያሳዩበትን ውሳኔ ወስነዋል። በነገራችን ላይ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት በዩሮፓ ሊግ እያስመዘገበ ያለው ውጤት እያሳየ ያለውን እንቅስቃሴና ተጋጣሚዎቹ ላይ የሚያገባው የጎል ብዛት በፕሪሚየር ሊጉ እየለመድነው ነው ከመጣ ነው የክለቡ ድክመት አንጻር አብሮ የሚሄድ አይደለም፣ በጣም የተለየ በጣም በጥንካሬ የሚነሳ አይደለም። ካሁኑ ከቀደሙት ማንቸስተር ዩናይትዶች ጋራም ቢሆን በመልካም ሊነሳ የሚችል ቁጥር ነው ያለው። በዩሮፓ ሊግ እንደውም አንዳንድ ሰዎች ምን ያነሳሉ፣ ማንቸስተር ዩናይትድ ለምንድነው በፕሪሚየር ሊግ ተቸግሮ በዩሮፓ ሊግ ግን የጀገነው? ነው የማንቸስተር ዩናይትድ ጀግንነት በዩሮፓ ሊግ ብቻ ለምን ሆነ? በፕሪሚየር ሊግ ለምን አቃተው? እዚህ ላይ ደግሞ እስካሁን ድረስ ምንም ጨዋታ ያልተሸነፈው ብቸኛው በዩሮፓ ሊግና በቻምፒዮንስ ሊግ የሚሳተፍ ክለብ ማንቸስተር ዩናይትድ እንዴት ሊሆን ቻለ? የሊጉ ደካማ የዩሮፓ ሊጉ ደግሞ አንበሳ ለምን ሆነ ብለው እስከ መጠየቅ ደረጃ ደርሰዋል። ይሄንን የሚያሳይልን አንደኛው ነገር ማንቸስተር ዩናይትድ እስካሁን ድረስ ባደረጋቸው የዘንድሮ የዩሮፓ ሊግ ጨዋታዎች ሰላሳ አንድ ጎሎችን ተጋጣሚዎቹ ላይ አስቆጥሯል። ይህንን ያህል ጎል ያስቆጠረ ሌላ ክለብ የለም በዩሮፓ ሊግ። ስለዚህ የዩሮፓ ሊግ ምንም ያልተሸነፈው ቡድን ብቻ ሳይሆን በዩሮፓ ሊግ የመሳተፍ ዕድል ካገኙት ወደ ሠላሳ ስድስት ከሚደርሱት ክለቦች ውስጥ በሙሉ ተጋጣሚዎቹ ላይ ብዙ በማግማት ማንቸስተር ዩናይትድ አንደኛ ነው። ይሄንን በፕሪሚየር ሊግ ምንፈልገው አናገኘውም። በፕሪሚየር ሊጉ አነስተኛ ጎል ነው ማንቸስተር ዩናይትድ የሚያስቆጥረው። የማንቸስተር ዩናይትድ ጎል የማስቆጠር አቅም ደካማ በመሆን ነው ዩናይትድ የሚነሳው። ስለዚህ የዩናይትድ የፕሪሚየር ሊጉ ድክመት በዩሮፓ ሊግ እየታየ በዩሮፓ ሊግ እየተገለጠ ዩሮፓ ሊግም ላይ እንደዛው ነው እየተባለ አይደለም። ዩሮፓ ሊግ ላይ ኮምፕሊትሊ ኤ ዲፈረንት ስቶሪ ኤ ዲፈረንት ማን ዩናይትድ ነው ያለው። ይህንን ምን አመጣው? የተለያዩ ሰዎች የተለያዩ እምነቶቻቸውን ይናገራሉ። ማንቸስተር ዩናይትድ በዩሮፓ ሊግ ሊጠነክር የቻለበትን ምክንያት ብለው ያስቀምጣሉ። በነገራችን ላይ 31 ጎል አግብቶ በዩሮፓ ሊግ ከተሳተፉ ክለቦች በሙሉ ብዙ ጎል ያገባው ማንቸስተር ዩናይትድ ነው ሲባል ከሌሎቹ 35 ክለቦች ጋር ሲነጻጸር ያለውን የበላይነት ብቻ ሳይሆን እንደ ክለብን በጣም ጥሩ የሚባለው ቁጥሩ መሆኑን ማንሳት አለብን። ምክንያቱም ማንቸስተር ዩናይትድ በ2022/23 ተጋጣሚዎቹ ላይ 32 ጎል ያገባበት ብዙ አገባ የሚባለው ቁጥሩ አንዱ እሱ ነው። 2223 ላይ ዘንድሮ 31 ነው ያገባው፣ ያኔ 2223 ላይ 32 ጎል ነው ያገባው። ስለዚህ በጣም ጥሩ ቁጥር ነው ማለት ነው። እንደ ክለብም ቢሆን የማንቸስተር ዩናይትድ ብዙ ጎል አገባ የሚባለው በአውሮፓ የውድድር መድረክ በ2020/21 የውድድር ዓመት 34 ጎሎችን ያስቆጠረበት ነው። አንርሳ፣ ገና ዛሬ የመልስ ጨዋታ አለው። አንርሳ እንደገና የፍጻሜ ተፋላሚ የሚሆንበትን ውጤት ዛሬ ማስመዝገብ የሚችል ከሆነ ወይ ከቶተንሃም ጋር ወይ ከቦዶ ግሊምት ጋር ማንቸስተር ዩናይትድ ጨዋታውን ያደርጋል። ስለዚህ ይሄ ቁጥር ዘንድሮ ሊሻሻል ይችላል። ሩበን አሞሪምና አሁን የማንቸስተር ዩናይትድን ማሊያ የመልበስ ዕድል ያላቸው የዩናይትድ ተጫዋቾች ይህንን ታሪክ ሊያሻሽሉ ይችላሉ። ይሄ ቁጥር ስለ ማንቸስተር ዩናይትድ እውነት ነው። ይሄ ቁጥር ስለ ማንቸስተር ዩናይትድ የዩሮፓ ሊግ ጥንካሬ የሚመሰክረው ነገር አለ። ለነገሩ ማንቸስተር ዩናይትድ በዩሮፓ ሊግ የተጓዘበትን መንገድ ካዩ በኋላ በግማሽ ፍጻሜ አትሌቲክ ቢልባውን በሜዳው 3 ለዜሮ በሆነ ውጤት አሸንፎ አስተማማኝ ድልን ማስመዝገቡን ካረጋገጡ በኋላ የሩበን አሞሪም ማን ዩናይትድ ከቀሩት አራት ክለቦች ማለትም ራሱ ማንቸስተር ዩናይትድ ቶተናም ስፐርስ፣ ቦዶግሊምት እና የማንቸስተር ዩናይትድ ተጋጣሚ ከሆነው ከአትሌቲክ ቢልባኦ ጋር ሲነጻጸር የማንቸስተር ዩናይትድ የዩሮፓ ሊግ ሻምፒዮን የመሆን እድል ከሁሉም ይበልጣል። ፌቨራይት ነው፣ ማንቸስተር ዩናይትድ የዩሮፓ ሊግ ሻምፒዮን ለመሆን እያሉ ነው ያሉት። ይህንን ሲያነሱ ማንቸስተር ዩናይትድ ዋንጫውን የማንሳት እድሉ በመቶኛ ሲቀመጥ 52 ነጥብ አራት በመቶ ተብሎ ነው የተቀመጠው። ሁለተኛ ደረጃ ላይ የተቀመጠው ሌላው የእንግሊዝ ክለብ ነው፣ 43 ነጥብ 2 በመቶ እድል ተሰጥቶታል። የቦዶግሊም 3 ነጥብ 2 ሲሆን ዩናይትድን ዛሬ በኦልትራፎርድ የሚገጥመው አትሌቲክ ቢልባኦ 1 ነጥብ 3 በመቶ ዋንጫውን የማሸነፍ እድል አለው ተብሏል። የጉብዝና መገለጫ እስካሁን በመጡበት መንገድ ላይ ያሳዩትን ጥንካሬ መነሻ አድርገው ውድድሩን የማሸነፍ እድላቸውን በመቶኛ ሸንሽነው ሲሰጧቸው ለማንቸስተር ዩናይትድ የሰጡት ለሌሎቹ ከሰጡት በሙሉ ይበልጣል። የሌሎቹ ተደምሮ የማንቸስተር ዩናይትድን የማሸነፍ እድል ላይ የድል መቶኛ ላይ መድረስ አልቻለም። እንግዲህ ማንቸስተር ዩናይትድ ይህንን ውድድር ማሸነፍ አለበት፣ አሁ ማሸነፍ አለበት ለሌሎቹም አለባቸው። ግን አሁን በማንቸስተር ዩናይትድ ሳይድ ሆነን ስለሆነ የምንናገረው ወይም ከማንቸስተር ዩናይትድ አንጻር ስለሆነ የምንናገረው የዚህን ውድድር ዋንጫ ማሸነፍ ለማንቸስተር ዩናይትድ በ2024-25 የውድድር ዓመት ዋንጫ አሸንፎ ነበረ። ያሸነፈው ዋንጫም ዩሮፓ ሊግ ነው ለማለት አይደል? ማንቸስተር ዩናይትድ በሊጉ አራተኛ ሆኖ ቢሆን ኖሮ ይህንን ዋንጫ ማሸነፍ ሊጉን ያለ ዋንጫ ላለማጠናቀቅ የተደረገው ጥረት ፍሬ አፈራ ምናምን ልንል እንችላለን። አሁን ግን ማንቸስተር ዩናይትድ በፕሪምየር ሊግ ደረጃው የአውሮፓ ቻምፒዮንስ ሊግ ላይ መግባት የሚችልበት እድል የለውም። ማንቸስተር ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ በሚቀጥለው የውድድር ዓመት ገብቶ ከኩዮቹ ጋር በየሳምንት አጋማሽ፣ ማክሰኞና ረቡዕ ሲወዳደር ልናየው የሚገባ ከሆነ ብቸኛው መግቢያው መንገድ ይሄ የዩሮፓ ሊግን ዋንጫ የማሸነፍ ጉዳይ ነው። ዩሮፓ ሊግን ማሸነፍ አለበት፣ ማንቸስተር ዩናይትድ የሚባለው ከነሱ አንጻር በዚህ ምክንያት ነው። ምክንያቱም የዩሮፓ ሊግ ሻምፒዮን በመሆን የሚገኝ ክብር አለ፣ የሚገኝ ዋንጫ አለ። የማንቸስተር ዩናይትድን የዋንጫ ቁጥር ከፍ ያደርገዋል። በነገራችን ላይ ማንቸስተር ዩናይትድ ይህንን ውድድር የሚያሸንፍ ከሆነ በአውሮፓ የውድድር መድረክ ያነሳቸውን ዋንጫዎች ብዛት ወደ ስድስት ከፍ ያደርጋል። ይሄ ማለት ሱፐር ካፕ የሚባለውን ነገር ሳን ቁጥር በአውሮፓ የውድድር መድረክ ላይ ክለቡ መሳተፍ ከጀመረበት ጊዜ ጀምሮ ያነሳቸው ዋንጫዎች ብዛት በአንድ ይጨምራል። ስድስተኛ የአውሮፓ የክለቦች ውድድር ዋንጫው ይሆናል። ይሄም በቁጥር ከዩቬንቱስ ጋር እኩል ያደርገዋል። ከአያክስ አምስተርዳም፣ ከቼልሲና ከኢንተር ሚላን ጋር እኩያ የሚሆንበት ነው። ብዙ ጊዜ አሰልጣኝ ሰር አሌክስ ፈርጉሰን ሲናገሩ ሰምተን ምናውቀው እኛም ደግሞ በጣም በተደጋጋሚ አንስተ ነው የምናውቀው የሰውየው አንዱ ቁጭታቸው በፕሪምየር ሊግስ ደጋግሜ ዋንጫ አንስቻለሁ፣ 13 ጊዜ ማንቸስተር ዩናይትድን የፕሪምየር ሊጉ ሻምፒዮን እንዲሆን አድርጌአለሁ። ነገር ግን በአውሮፓ የውድድር መድረክ ከማንቸስተር ዩናይትድ ይልቅ ብዙ ዋንጫዎችን ያሸነፉ ክለቦች መኖራቸው ይቆጨኛል ይላሉ። ሪያል ማድሪድ ይህን ያህል ጊዜ ሲያሸንፍ፣ ኤሲ ሚላን ይህንን ያህል ጊዜ ሲያሸንፍ፣ ሊቨርፑል፣ ባርሴሎና እና ሌሎቹም ክለቦች ይህንን ያህል ጊዜ ዋንጫ ሲያሸንፉ ማንቸስተር ዩናይትድ የእነሱን ቁጥር ያህል የአውሮፓ የውድድር መድረክ ላይ የበላይ አለመሆኑ ለአሰልጣኝ ሰር አሌክስ ፈርጉሰን የእግር እሳት ነበረ እና አሞሪም እና የማንቸስተር ዩናይትድ ተጫዋቾች ተሳክቶላቸው ዛሬ አሸንፈው የዋንጫውንም ጨዋታ በድል ማጠናቀቅ የሚችሉ ከሆነ ማንቸስተር ዩናይትድ ስድስተኛ የዩሮፒያን ታይትሎን ያገኛል፣ ዋንጫ ያሸንፋል፣ ቅድም ካልናቸው ክለቦች ጋራም በኩያነት ይነሳል ነው። ለዚህ ነው ሩበን አሞሪም ከጨዋታው በፊት በሰጠው ጋዜጣዊ መግለጫ ላይ የማንቸስተር ዩናይትድ ደጋፊዎች ከቡድኑ ጎን እንዲቆሙ ማለፋችንን ከማረጋገጣችን በፊት እንዳለፍን እንዳይሰማን አደራ እያለ የሚናገረው ይሄ ፍጹም ፕሮፌሽናል የሆነ ሀሳብ ነው። ፍጹም ፕሮፌሽናል የሆነ አመለካከት ነው። ምክንያቱም ሶስት ለዜሮ አሸንፈናል ኦልሬዲ የዋንጫ ተፋላሚ መሆናችን ተረጋግጧል ምናምን የሚባልበት አይደለም። ተጫዋቾች ማረፍ ካለባቸው ማረፍ አለባቸው። ምክንያቱም ያላለቀ ስራ፣ ለስራው እንዲጠናቀቅ ከነሱ የሚጠበቀው ኃላፊነት በሙሉ እንዲወጡ አቅም መሰብሰብ አለባቸው። ደጋፊዎች ከቡድኑ ጎን እንዲቆሙ ሩበን አሞሪም ጥያቄ እያቀረበ ነው፣ ጥሪ እያስተላለፈ ነው ያለው። እስከ መጨረሻው ዛሬ አትሌቲክ ቢልባውን ለማሸነፍ ብቻ ሳይሆን ለማንቸስተር ዩናይትድ ይሄ ውድድር ወሳኝ ነው እና ወሳኙን ውድድር አሸንፈን ዋንጫ አንስተን የዩሮፓ ሊግን ሻምፒዮን መሆናችንን ብቻ ሳይሆን በሚቀጥለው የውድድር ዓመት እናንተ የዩናይትድ ደጋፊዎች የሚገባችሁን የቻምፒዮንስ ሊግ ተሳትፎ እውን እንድናደርግ ድረስ አብራችሁን መቆም አለባችሁ። ምንም ነገር የትኛውንም ውጤት ፎር ግራንትድ መውሰድ የለብንም ነው ያለው ሩበን አሞሪም። ዊ ካን ኖት ቴክ ኤኒቲንግ ፎር ግራንትድ አንቲል ታስኪስ ኮምፕሊት ነው ያለው። በቃ ግዳጃችንን ካልጨረስን በስተቀር ግዳጃችንን ሙሉ በሙሉ መወጣታችንን ካላረጋገጥን በስተቀረ በእርግጠኝነት ይህንን ውድድር እናሸንፋለን፣ በእርግጠኝነት ይህንን ጨዋታ እናሸንፋለን ማለት አንችልም። እናሸንፈውና እንደዛ ለማለት እንብቃ ነው የሚል ስለዚህ ስራው ይቅደም ሴሌብሬሽኑ፣ እርግጠኝነቱ እንደ እርግጠኛ ሆኖ መናገሩ ምናምን አደለም የሚቀድመው የሚል አስተያየትን የሰጠውና በቃ ማድረግ ያለብንን ነገር በሙሉ ማድረግ አለብን የሚል አስተያየቱን ሰጥቷል። የሩበን አሞሪም አስተያየትን ካነሳን በኋላ ቅድም ያልነው የማንቸስተር ዩናይትድ በዩሮፓ ሊግ ለፍጻሜ የመድረስ ዕድል በጣም ሰፊ ነው። ምክንያቱም የመጀመሪያውን ጨዋታ ሶስት ለዜሮ በሆነ ውጤት አሸንፏል። ሌላኛው የግማሽ ፍጻሜ ጨዋታ በቶተናም እና በቦዶ ግሊምት መካከል ይደረጋል። በቶተናም ሜዳ ሶስት ለአንድ ቶተናም አሸንፈዋል። ስለዚህ ና ዛሬ ኖርዌይ ላይ የሚደረገው ጨዋታ ሁለት ለዜሮ በሆነ ውጤት ቦዶግሊምት ካላሸነፈ በስተቀረ ኤክስትራ ታይም የሚባል ነገር ከዛ በኋላ የሚኖር ነገር የለም። ስለዚህ በብዙ ሰዎች እምነት ቶተናም እና ማንቸስተር ዩናይትድ የዋንጫ ጨዋታውን በአትሌቲክ ቢልባ ሜዳ በጣም በቅርቡ ያደርጋሉ ብለው ይገምታል በጣም በቅርቡ ያደርጋሉ ተብሎ ይጠበቃል። ምናልባት 15፣ 16 ቀናት በኋላ ነው የዩሮፓ ሊግ የዋንጫ ጨዋታ የሚደረገው። ስለዚህ ቶተንሃም ሆትስፐርስ በእንግሊዝ ፕሪሚየር ሊግ ያለውን ደረጃ ከግምት ውስጥ አስገብተው ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ የያዘውን ደረጃም አስታውሰው አሰልጣኝ አርሰን ቬንገርን የቢን ስፖርት ሰዎች አንድ ጥያቄ ጠይቀዋቸው ሰሞኑን በጣም መነጋገሪያ ሆኖ ነበረ። ለማስታወስ ያህል ማንቸስተር ዩናይትድ በፕሪምየር ሊጉ አስራ አምስተኛ ደረጃ ላይ ነው ያለው። ሌላኛው የዩሮፓ ሊግ የፍጻሜ ተፋላሚ የመሆን እድሉ ሰፍቷል የሚባለው ቶተናሃም ደግሞ አስራ ስድስተኛ ደረጃ ላይ ነው ያለው። ማን ዩናይትድ ሰላሳ ዘጠኝ ቶተናም 38 ነጥቦችን ይዘዋል። ስለዚህ ይሄ ጥያቄ ሲነሳ ለቬንገር ጥያቄው የቀረበው በነገራችን ላይ አንድ የዩሮፓ ሊግን የሚያሸንፍ ክለብ በቀጣዩ የውድድር ዓመት በቻምፒዮንስ ሊግ እንዲሳተፍ የሚደረግበትን አሰራር ትደግፈዋለህ፣ ትቀበለዋለህ፣ ልክ ነው ብለህ ስታስባለህ ወይ የሚል ጥያቄ ነው ለቬንገር የቀረበው እና አሰልጣኝ አርሰን ቬንገር በጭራሽ አል በጭራሽ አልቀበለውም አይገባኝምም የሚል አስተያየትን ሰጥተው ነበር። የእሳቸው ሎጂክ ምንድን ነው? ለምሳሌ ብለው ማሳያ ያደረጉት የእንግሊዝ ፕሪምየር ሊግ ክለቦችን እንያቸዋል። የእንግሊዝ ፕሪምየር ሊግ ክለቦች አሁን ዘንድሮ ለምሳሌ አምስቱ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ላይ ይሳተፋሉ። እነዚህ ሁለቱ ደግሞ አሉ ቬንገር። ሁለቱ ደግሞ ያሉት ማንቸስተር ዩናይትድንና ቶተናምን ነው። ማንቸስተር ዩናይትድና እና ቶተናም ደግሞ በፕሪምየር ሊግ ደረጃቸው በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ የመሳተፍ እድል እንደሌላቸው ተረጋግጠዋል። ስለዚህ አምስት ክለቦችን የማሳተፍ እድል ካገኘ ሊግ ላይ እንደገና ዩሮፓ ሊግን አሸነፉ ተብሎ ስድስተኛ ተሳታፊ ክለብ መፍቀድን ልክ ነው ብሎ መውሰድ ይቸግረኛል። ስለዚህ የውድድሮ ባለቤት የሆነው የአውሮፓ እግር ኳስ ማህበር ቢያስብበት፣ አሉ ዋና አሰልጣኝ አርሰን ቬንገር። እሳቸው የተናገሩ የሚመስለኝ እንግዲህ ከዘንድሮ ጋር አያይዘው ነው። ምክንያቱም የጠቀሱት ምሳሌ ዘንድሮውን ነው። አምና ለምሳሌ አምስት ክለቦች ከፕሪሚየር ሊግ አያልፉም ነበር። ከሌላ ሊግ ነው አምስት ክለቦች እንዲያልፉ የክለቦቹ የአውሮፓ የውድድር መድረክ ውጤት የፈቀደው። እንግሊዝና ስፔን ደግሞ ዘንድሮ ያንን ክብር አግኝተዋል። ከስፔንም አምስት ያልፋል፣ ከእንግሊዝ ፕሪሚየር ሊግም አምስት ያልፋል። የዩሮፓ ሊግ ሻምፒዮን የመሆን እድል ለእንግሊዝ ክለቦች የበለጠ የሰፋ ነው ወይ፣ ቶተናም ወይ ማን ዩናይትድ ዋንጫውን ማንሳታቸው እድሉ በጣም በጣም በጣም የሰፋ ስለሆነ ከአሁኑ አንፃር ስለዚህ፣ ይህንን አስተያየት ነው ቬንገር የሰጡት። ይሄ የቬንገር አስተያየት የብዙ ሰዎችን ትኩረት ስቦ ነው ሰሞኑን የከረመው። አይደለም አንዳንዱ ልክ ነው ይላል፣ አንዳንዱ አግባብ አይደለም ይላል። አንዳንዱ ደግሞ ኖ የዩሮፓ ሊግን የበለጠ ሳቢ፣ በዩሮፓ ሊግ የሚሳተፉ ክለቦችን ጉጉት የሚጨምር እናም ደግሞ የዩሮፓ ሊግ ሻምፒዮን ለመሆን የሚደረገውን ፉክክር የበለጠ ሳቢ የሚያደርገው የዩሮፓ ሊግን ዋንጫ ያሸነፈ ቡድን ቻምፒዮንስ ሊግ የሚገባ መሆኑም ነው። ስለዚህ የውድድሩን ውድነት የውድድሩን ሳቢነት የውድድሩን ፋይዳ ከፍ አድርጎታልና ቬንገር ይህንን የተረዱት አይመስለኝም ብለው የተቃወሙ ሰዎች አሉ። አንዳንዶች ደግሞ ልክ ናቸው፣ ቬንገር ዩሮፓ ሊግን አሸንፎ ቻምፒዮንስ ሊግ መግባትን ምናመጣው የዩሮፓ ሊግ ሻምፒዮን የሆነ ቡድን ለሚቀጥለው የውድድር ዓመት በሊግ ውጤቱ ዩሮፓ ሊግ የማይገባ ከሆነ ወደ ዩሮፓ ሊግ እንዲገባ እድሉ ይሰጠው እንጂ ዩሮፓ ሊግን አሸነፈው ቻምፒዮንስ ሊግን መግባት ምን የሚሉት ነው የሚለውን የቬንገርን አስተያየት ይደግፋሉ። ታዲያ ዛሬ ከሚደረጉት የግማሽ ፍጻሜ የመልስ ጨዋታዎች በፊት ከጋዜጠኞች ጋር የተገናኙት የቶተናሙ አሰልጣኝ አንድ ሀሳብ አነሱ። ፖስቴኮግሎ እሳቸው የሚያነሱት ሀሳብ ምንድን ነው? ምን ነው ይሄ ጉዳይ ዘንድሮ ጉዳይ ሆናል። ይህንን የሚናገሩት አንጂ ፖስቲ ኮግሉ ናቸው እና አንጂ ፖስቲ ኮግሉ የተተና ማሰልጣኝ ናቸው እና ለምን ዘንድሮ ይህንን ጉዳይ ጉዳይ ያደረጉት አሉ። እንግዲህ አንርሳ እሳቸው የተተና ማሰልጣኝ ናቸው። የዩሮፓ ሊግ አሸናፊዎች ቻምፒዮንስ ሊግ እንዲገቡ መደረጉን የተቃወሙት ደግሞ ቬንገር ናቸው። ቬንገር የቀድሞ ያርሰናል ሰው ናቸው። ስለዚህ ምን ነው ዘንድሮ ብለው ቅድም ያነሳ ነው ነገር አነሱ። ለምሳሌ አምና በእንግሊዝ ፕሪሚየር ሊግ አምስት ነው እንዲያለፉ አይደለም፣ ያለፈው አራት ነበረ። ያድል አልነበረም ዘንድሮ አለው። ሶ ምንድን ነው ዘንድሮ አዲስ ያደረገው ነገር? እንደ አንጂ ፖስቲኮግሎ አገላለጽ ከሆነ የቬንገርን ነገር የተረዱት እኛ ስላለንበትና የእኛ በዚህ መንገድ ወደ ቻምፒዮንስ ሊግ የመግባት እድል ስላላስደሰታቸው ነው ይህንን እየተናገሩ ያሉት የሚል እንደምታ ያለው አስተያየት ነው የሰጡት። እና ተቃውመውታል። ቬንገር ልክ አይደለም፣ የቬንገር ሀሳብ ተቀባይነት የለውም። እስከ ዛሬ ሲሰራበት የነበረው ነገር ላይ አንድም ሰው ምንም ነገር ሳይል ቀርቶ እኛ በዩሮፓ ሊግ ለፍጻሜ የመድረስ እድል እና ዩሮፓ ሊጉንም አሸንፈን በቻምፒዮንስ ሊግ የመሳተፍን እድል በሚቀጥለው የውድድር ዓመት ልናገኝ እንደሆነ ሲጠረጥሩ ምነው አጀንዳ አደረጉት ነው የፖስቴኮግሉ አስተያየት። ግን በዚህ ጉዳይ ላይ ስፔሲፊካሊ እውነት ዩሮፓ ሊግን ላሸነፈ የቻምፒዮንስ ሊግ ተሳትፎ መፈቀዱን እናንተ ትደግፉታላችሁ? ወይስ ምን ያገናኘዋል ከፈለጉ በዩሮፓ ሊግ በሚቀጥለው የውድድር ዓመት በቀጥታ እንዲገቡ ይደረጉ እንጂ ቻምፒዮንስ ሊግ እድል ለምን ይሰጠዋል? የሚለውን የቬንግረን ሀሳብ ትደግፋላችሁ? ከቻላችሁ ከምክንያት ጋር አስደግፋችሁ ብትነግሩን በጣም እጅግ በጣም ደስ ይለናል። ሌላው በዛሬው የማንቸስተር ዩናይትድና የአትሌቲክ ቢልባኦ ጨዋታ ዙሪያ ከሚወጡት መረጃዎች መካከል አንደኛው የማንቸስተር ዩናይትድ ማቲያስ ደልጅ ሙሉ በሙሉ ከጨዋታ ውጭ ሆነዋል። ይሄንን እንደ ብዙ አስደንጋጭ ነገር እንዲታይ አሞሪም የፈለገ አይመስለኝም ምክንያቱም በቃ ጉዳት አጋጥሞታል። በሌሎቹ ተጫዋቾች መደረግ ያለበት ነገር በሙሉ ይደረጋል። ትልቁ ነገር የቀሩት የማንቸስተር ዩናይትድ ተጫዋቾች ለዚህ ጨዋታ በተገቢው መንገድ ዝግጁ መሆናቸው ነው የሚል አስተያየት እንሰጥቷል። ሌሎቹ ተጫዋቾች በሚገባ ተዘጋጅተዋል። የተዘጋጁትን ነገር ግን ሜዳ ላይ በፍጹም ጥንቃቄ ማከናወን ይኖርባቸዋል ነው ርነስቶ ቬልቬርዴ የአትሌቲክ ቢርባዋ አሰልጣኝ እንግዲህ በዘንድሮ የውድድር ዓመት ለአትሌቲክ ቢልባው ብዙ ጎል ያስቆጠሩት አንደኛ የአትሌቲክ ቢልባው ኮከብ ግባግቢ ሁለተኛ ኮከብ ግባግቢያቸው እና ሶስተኛ ኮከብ ግባግቢያቸው በዛሬው ጨዋታ ላይ አይሰልፉም በተለያዩ ምክንያቶች። እንግዲህ አንዳንዶቹ የቁርጭምጭሚት ጉዳት ነው፣ አንዳንዶቹ የሐምስትሪንግ ጉዳት ነው ተብሏል። ሁለቱ ወንድማማቾች ዊሊያምስ ማለት ነው፣ እንደ ኒኮ ዊሊያምስ እና የእሱም ወንድም ሌላኛው ዊሊያም በዛሬው ጨዋታ ላይ አይሰለፉም። በዚህ ጉዳይ ላይ ማንም ምንም እንዲያናገራቸው የፈለጉ አይመስሉም መርነሶ ቫልቬርድ። ምክንያቱም እሳቸው የሚሉት ምንድን ነው ስለሌሉ ተጫዋቾች ለምንድን ነው የምናገረው? የሚገቡ ተጫዋቾች አትሌቲክ ቢልባውን የሚጠቀሙ ውጤት ለማስመዝገብ የሚያደርጉትን ነገር በተመለከተ ከሆነ ግን እንነጋገር የሚል አስተያየት ሰጥተዋል። ስለዚህ ስለሌሉት ተጫዋቾች አልናገርም። በቃ የሉም። የሌሉት በምክንያት ነው። ያሉት ተጫዋቾች ደግሞ የሚችሉትን ያደርጋሉ። ነገሩ በጣም ከባድ ነው። የምንጫወተው ከማንቸስተር ዩናይትድ ጋር ነው። በጣም ታላቅ ክለብ ነው። የምንጫወተው ኦልትራፎርድ ላይ ነው። ኦልትራፎርድ ሁልጊዜም ለተጋጣሚዎች አስቸጋሪ ነው። ስለዚህ ማንቸስተር ዩናይትድን በኦልትራፎርድ ያውን በሜዳችን ሶስት ለዜሮ ካሸነፈን በኋላ መግጠም ምን ያህል ፈታኝ እንደሆነ አውቃለሁኝ። ለፈተናው ግን ዝግጁ ነን። የሚሆነው ነገር አይታወቀም። የምንችለውን ግን እንሞክራለን የሚል አስተያየት ነው ሳቸው የሰጡት። ስለዚህ ይሄ አንደኛው ጉዳይ ነው። የማንቸስተር ዩናይትድ ሌሎች ተጫዋቾች ግን ሙሉ በሙሉ ዝግጁ መሆናቸው ነው የተገለጸው። አሰልጣኝ ሩቤን አሞሪም በማንቸስተር ዩናይትድ የዘንድሮውን የውድድር ዓመት ባይጠግንልንም አሉ። እንግዲህ በፕሪምየር ሊጉ የተበላሸውን ነገር ይጠግንልናል ብለን ባናስብም ለማንቸስተር ዩናይትድ ደጋፊዎች የሚገባ ለማንቸስተር ዩናይትድ ክብር የሚገባ ድል ነው። ዩሮፓ ሊግ ዩሮፓ ሊግን ማሸነፍ ዋንጫ ማንሳት ብቻ አይደለም ቻምፒዮንስ ሊግም መግባት ነው። ብርም ደግሞ አለው። ከመቶ ሚሊየን ፓውንድ በላይ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት አውሮፓ ቻምፒዮንስ ሊግ በመግባቱ ያገኛል። ይሄ ደግሞ ከና አዲዳስ የሚያገኘውን ገንዘብ አይጨምርም። አዲዳስ በሚቀጥለው የውድድር ዓመት ዩናይትድ በቻምፒዮንስ ሊግ የሚገባ ከሆነ ለማንቸስተር ዩናይትድ የሚጨምረው የሚከፍለው ክፍያ አስር ሚሊየን ፓውንድ ተጨማሪ ይኖረዋል። ይሄንን ማሳካት ካልተቻለ ግን ከተለመደው ክፍያ ላይ አዲዳስ አስር ሚሊዮን ፓውንድ የመቀነስ የውል መብት ይኖረዋል ነው እና ጨዋታው በጣም ወሳኝ ነው። የማንቸስተር ዩናይትድ ደጋፊዎች እንደ ኮራ ብለው የሚያዩት ቢሆንም ወይም ጨዋታውን ኮራ ብለው ለማየት የተዘጋጁ ቢሆንም ግን እውነት ለመናገር የዩናይትድ ታላቅ ምሽት ይሆናል የሚለው ግምት በብዙዎች በብዙዎች እየተነገረ ነው ያለው። ማንቸስተር ዩናይትድ አትሌቲክ ቢልባኦን መጀመሪያ ሶስት ለዜሮ አሸንፎታል። ዛሬ ውጤቱን አስፍቶ በታላቅ ክብር ለፍጻሜ ይበቃል ብለው ያምናሉ። እግር ኳስ በትልቅ በትልቅ በትልቅ ደረጃ እያዝናና ማክሰኞና ረቡዕ ምሽትን እንድናሳልፍ አድርጎናል። ዛሬ ኦልትራፎርድ ነው ተረኛው፣ የብዙዎች አይን የሚያርፍበት። በፕሪምየር ሊጉ ደከም ያለ የመሰለው ማንቸስተር ዩናይትድ ወይም የደከመው ማንቸስተር ዩናይትድ በዩሮፓ ሊግ ግን አንድም ጨዋታ አልተሸነፈም። የዩሮፓ ሊግ ዋንጫን የማንሳት ትልቁ ግምት የተሰጠው ለታላቁ ዩናይትድ ነው። ለዛ ነው የዩናይትድ ታላቅ ምሽት ማለታችን በጨዋታው እንድትዝናኑ የምታዩት ነገር እንዲያስደስታችሁ እንመኛለን። ደግሞ ሌሎች ጉዳዮችን ይዘን ተመልሰን እንመጣለን። ይህንን የእኛን የዩትዩብ ቻናል ሸገር ስፖርት ዊዛ በበገደ የሚለውን በቤተሰብነት ተቀላቀሉት፣ የደውል ምልክቱን ተጫኑት፣ ሊንኩንም ለሌሎች አጋሩና እንብዛ እንላለን። ለእስካሁን ድጋፍን በድጋሚ እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።